መቶ ፐርሰንት እኮ እርግጠኛ ሁነን ሄለን ማ እንደዚህ አታረግም፣ አብራ አደረች እንጂ ምንም ነገር አልተፈጠረም ብረስ እንዲከራከር ነበር። አብዛኛቸዋችንም ማለት ነው ወይ እኔስ እኔ ሰርቻለሁ፣ ተሰድብ ያለሁ እንዴት ታድራለሽ ከሱ ጋር ብዬ ተሰደቡኝ። ከዛ በኋላ ቆምኩት ማለት ነው ጋይስ። ሌሎቹ ግን ሄለን እናምናታለን፣ አልሰጠችም ክብሩ አስሉ ነበር። አይ እኔ አሁንማ ጋይሶች፣ አይ በቃ ተስፋ ቁረጡ እንዳልክም እናቴም ተስፋ ቁረጡ ሄሉ እያረገዘች። በመጨረሻ እናንተ ድራማ አልተመቻችሁ ወይ ድራማ። ወይ እኔ እኮ ትላንትና ብያችሁ ነበር፣ ጉንፋን ነው ይሄ ያዘው ሄ ልጅ ጭራሽ። አይ ጋይዝ፣ እኔና እናንተ ማለት ነው እኔ እናንተ ልዩ ጋ እና ሉል ጋ ለቅሶ መድረስ አለብን። ገቧቸው አይደለም ለቅሶ መድረስ አለብን እንዳትረሱ። ወይ ታይዞ እኮ ሄዱ ጋይዝ በጀመራሉ ዱላ አበደ ሄደ ማለት ነው። ከዛ ልዩ ሄደች ውሸት ነው ብላ ማለት ነው አላመነች ወይ። እኔ ግን እግዚአብሔርን ድራማ ነው ዛሬ ገባኝ እንድራማ እየሰራ እንደሆነ። ወይ እኔ መናደደስ ማልቀሴስ፣ ወይ በከንቱ ወይ ሪ በከንቱ እኮ ነው አንኩት ጋይስ፣ እንከንቱ ነው አንኩት ወይ ወይ ወይ ወይ እንደ ትራጩ ግን እኳ እንዳሳላችሁ እንግዲህ ሄሉም ይህ አርግዛለች። ኧረ ወይኔ ራክሽን የያው ራክሽን አያችሁ ጋይዞች ውዶች፣ ማለት ነው ውሸት ነው ጌታል እስካሁን የተሰራ ውሸት ነው ማለት ነው። እስካሁን የተሰራብን ውሸት ነው ጋይዝ። ወይኔ ሄሉ አረገዘች፣ ውዶች፣ ሄሉ አረገዘች። በቃ በቃ በቃ ሄሉ እየሰጠሽው እኛ ወይኔ ወይኔ ቤሉ ተስፋ አደርጋለሁ። በቃ ገደለችሽ ገደለችሽ፣ ፈሌ ማለት ነው ገደለችሽ፣ አለቀልሽ ፈሌ። ወይኔ ወይኔ በቃ አሳልፋለች፣ አሳልፋ ሰጣለች ሄሉ ጋይዞች። እንዲ እንዲ ተሰራ እንዴ? ስራው ጋይስ ተሰራ እንዴ? ኦማይጋድ እንዲሁ ብልግና እንዳይሆንብኝ በማራም ወይኔ፣ ጌታ ሆይ ቤተሰባ ላይ ከወርደት ነው ጋይዞች፣ እና ማለት ነው ድኔ ውዶች ሄሉ አርግዛ መጣችልን። እንኳን ደስ አላችሁ። እንግዲህ ምን ታረጋላችሁ? ሄሉዬ የእውነት ነው። ይቅርታ አድርጉልኝ፣ ድራማ ነው። እንድ አረ እጄማ ማየት አለብኝ። መቼ ነው የተለቀቀ ያ ቪዲዮ ማለት ነው? እኔ ውዶች አብሮ ተኝቶ የለቀቁት ቪዲዮ ማለት ነው። እኔ ውዶች ወይ እጄማ ቼክ ማድረግ አለብኝ እኔ ውዶች። ደህና ናችሁልኛ? እንዴት ናችሁ? በላይ ጀምሩ ቪዲዮ ማለት ነው። ሄሉ ዛሬ አርግሻለሁ ብላ ወገቤ ቁርጥ አርገችው። ጋይስ እኔ ደግሞ ታርቋል ብዬ ደስ ብሎኝ ሮጬ ሲሄድ ማለት ነው። በአፍንጫ ቆሜ ነበረ ጋይስ፣ በአፍንጫ እንደዚህ ቆሜ ነበረ ለማየት ማለት ነው። ምን ተፈጠረ ብዬ ልክ ሲመጣልኝ፣ እኔ ክው ቆናልኩት ታርግሻለሁ ስትል ጋይስ። ወይኔ ምን ቤት ነኝ ስ ምደነግጥበት እና ሄሉዬ ከመቼ አረገዘች ነው ጥያቄ ከመቼ ያረገዘች? ወይኔ ማፈራችሁ። እንግዲህ የተከራከራችሁ ሄሉ ክብራን አሳልፋ አሰጥም፣ ሰምንድነው ሳታገባ በፊት ብላችሁ ነበር ብላችሁ ነበር። እና በጣም ስትቆጡ ነበር አብዛኛው ልጆች ማለት ነው። ኤልዬ እንደዚ አታረግኝ በጭራሽ ስትሉ ነበር። ምንም አማራጭ የለም እንግዲህ። ቀለበስ ያረግላት ተመስገን ብላ አድረፍ የውቼር አረገችው አረገዘች። ወይኔ ልዩ እያይዘዎች ድራማ እኮ እንደሆነ ያስታውቃል። ጌተን በደም ዛሬ ነው በደንብ የገባኝ ድራማ መሆኑን። ወይ ወይ ውዶቼ ተበላን ተበላ። እኔ መናደደስ ማልቀሴስ ከዚህ በኋላ ዩቱበሮችን ወይ እኔ አላምንም። አምኘ መላቅም ግን ሄሉ አምኘሽ ነበር። ማርያምን በትክክል አምኘሽ ነበረ። ተበለው ለመጨረሻ ጊዜ ተባላው ጋይስ። ከዚህ በኋላ ሊበላ አባቴ ልሳቅ፣ እንዴት አባቴ ላውራ፣ ጋይስ ቤት ሰዎች ቤት ናቸው፣ ቤት ናቸውና ምን ሊሆን ቆይስቲ አራቸቂ አረኩላቸው ምገርማቸው ማለት ነው። አብሮ የለቀቁት ቪዲዮ ይሄ ተኝቶ ምናምን ኦኬ። በሶስት ሳምንት ትረገሳለች እንዴ ጋይሶች? መቼ ነው ተለቀቀ ቪዲዮ? በሶስት ሳምንት ይታወቃል እንዴ ዶቼ? ያ አብሮ ተኝቶ ምናምን ያነሱት ማለት ነው። የለቀቁት ቪዲዮ ሶስት ሳምንት ነው እናንተ በሶስት ሳምንት ታወቃሉ እንዴ ማርክስ እርፍ እና እኔ በጣም የገረመኝ ልንገራችሁ ልጅቷን ትቶ ሄሉም አቀፉ ባለፈው ከዚህ በኋላ አልጎዳትም ትላንትና እኮ ነው የሚን ባለፈው ነው ይህሚን ባለፈው ነው ከዚህ በኋላ አልጎዳትም ከዚህ በኋላ በቃ ከእሷ ጋር ነው መኖር የሚፈልጉ ብሎ አሻፈረኝ ብሎ አበባ ሲሰጣን ነበር ዛሬ ደግሞ አረገዘች ሲባል እናንተ ጠጋ ጠጋ ኮና ለጋይስ ጠጋ ጠጋ ሰስክራ ጌታን ማውራ ጠፍቶኛ። ምን ልበላችሁ፣ አስታዝ ለመስጠት ማውራ ጠፍቶኛል። ጋይዝ ገርሞኝ ነገሩ ይሄናል ነው። ተሸወርኩ ነጽዬ ይሄናል ድራማ ሆኖ። እኔ እኮ አንዳንድ ታምፕሌት ሳይ ማለት ነው ይጠራጠራሉ። ታምፕሌቱ ለምን መሰላችሁ? ቪዲዮ እና ታምፕሌቱ አይገናኝም። አንዳንድ ድራማ ነው ልና ማለት ነው ዶች ማርያምን ነው የሚላቸው እኔ ሳልጠራጠር ቀርቼ አይደለም። ግን አንዳንድ ነገሮች ያናድዱኛል፣ በንዴት እናገራለሁ። በእርግጥ አልተሳደጉም፣ እግዚአብሔር ይመስገን። እኔ እኮ የአንዳንዱ ቪዲዮ ላይ ነገ ሊታረቁ ይችላሉ ባየው ነው አስተያየት የምሰጠው ያልኩ ነው የሰራሁት። እውነት ለመናገርና በዚህ በዚህ ራሴን አደንቃለሁ ጋይስ፣ እንደ ሌሎቹ አልተሳደጉ። ሌሎች እኮ ሙልጭ በተለይ ትላንትና ከትላንት ወደ ሙልጭ ሲያደረጉ ነበር። ያብና መቆጠብ ጥሩ ነው ጋይስ። ማርያምን ዲቴል የማታቁ ሰው ማለት ነው። እርግጠኛ ሆናችሁ ማውራት የለባችሁም። ይኸው ዞሩ ተቃቀፉ እኮ። እንግዲህ አሁን ልጅ ያስታረቀ ሊሉን ነው ጋይሶች። ልጅ ማላች ስለተፈጠረ ከዚህ በኋላ በቃ ልጄን ትቼ የት መሄድ አልፈልግም፣ ከሱ ጋር ከሷ ጋር መኖር እፈልጋለሁ ብሎ ይመጣል ነገ። ጌታ ሆይ ትግስት ስጠኝ። እና ሄናል በቃ ለዲራማ ነው ለዩቲዩብ ብላችሁ እንደዚህ ስትጫወቱብኝ ነበር። መቼም እኮ ከኔም ጭምብር እያለቀሰ ቪዲዮን ያየ ሰው አይጠፋም። የራሳችን ላይፍ ትስ ያለ ማለት ነው ውዶች። እኔ እኔ እኮ መቼ ነው ማለት እኔ፣ ለነገሩ እኮ ለነሱ ብዬ አይደለም የማለቅሱ ወይ እንደዚህ ቪዲዮ ሳይ ማለት ነው። አልቃሻ ነኝ በቃ በዩቲ ለነሱ ብዬ አይደለም ነገሮቹ ይገፋፋል እንድታለቅሱና፣ ባያና ነቀኝ አይቻለሁ። እውነት ለመናገር ሁለት ቀን የበፊቱን ተው፣ የበፊቱ ከምሬ ነው። እና እና ያቺን ትቷት ወደ ሄሉ ጥግት ጋይስ ጉንፋን ጉንፋን ለቀቀ፣ በቃ ልዩ ጉንፋን ስለለቀቀ ወደ ሄሉ ተመለሰ ማለት ነው። እስከሚለቅ ደግሞ እኛ ብለን ነበር እኮ ጋይስ። ልዩ ነገ አንቺም ጥሎሽ ሄዳል ብለን እምቢ አልሽን። አሁን ደግሞ አሻፈረኝ፣ ውሸት ነው አረጋግጥላለሁ ብላ ሄደች። አሁን ደግሞ በዚህ ነው ድራማ የሚጀበሩ በልጅ መጣችሁ እናንተም እናንተም ተመሳሳይ ስራ ሰለቸን እኮ እኛ። ለማንኛውም ይመቻችሁ፣ ማርያምን ይመቻችሁ ግን ይደብራል። በተመልካች በተለይ ሄሉ ማለት ነው። ይሄስ ትናንትና ነው መጣናቆ። ሄሉ በተለይ ተመልካችሽ ባታጫርፍ ነው የሚወድሽ የሚያከብርሽ። ተመልካች ደግሞ ድራማ የሰራችው የእውነት የዛሬ ድራማ ይመስለኛል። ድራማ የሰራችው እውነት ማለት እውነት ቀላል አይደለም። በነገራችን ከምን በላይ እውነት ማለት ትልቅ ነገር ነው። በይምነት ማለት ነው። እውነት እውነት ናት። ግን እውነት እውነት አልዋሽም ያለሽ ነው አላቅም እግዚአብሔር ይወቀው። እውነት ለመናገርና እኔ በቃ እስክ ቪዲዮ እስከሚያልቅ ድረስ ይሳቁ ነበር ማራሚ የዛሬ ዛሬ ቪዲዮ እንዴት እንዲያሳቀኝ፣ በቃ ነገሮቹ ገርሞኝ፣ ሄሉ ነገር ገርሞኝ፣ ተመልካችም ስለሚከታተል ምንድነው? እሱ ተመልካች በጣም በሄሉ እርግጠኛ ሆኖ ሲከራከር ነበር። ሄሉ ምንም እራሷን ክብር አሳልፈ አሰጠም ስትሉ ነበር። ይኸው ርፍ ብለ አርግዣለሁ የልጅ አባት ሊያደርግክ ነው እያብዬ እያለች እቅፍ ያረገች የአርባና የአምሳ ሺ ኡጌ ጭንቅላት ኋላ አርጋ ፈታ ብላ ዘና ብላ እናጠ ኔ ና እናንተ ግን እዚ ተቃጥለ ነበር እኮ ጋይዝ፣ መስጠትሽ ነው የገረመኝ። ማርያምን አሳልፈሽ ትሰጣለሽ እንዴ? ፈሌ ገደለችሽ፣ በቃ ገደለችሽ እሷማ እሷን በክብር ድርያት ነው ሁሉም ነገር አሳልፋ ሰጦ ብላት፣ ስጠብቅሽ አንቺ ሰጠሽው? ወይ ወይ ወይ! ጋይስ ተዘጋጁ ማለት ነው። ተዘጋጁ፣ ተዘጋጁ ሁላችሁ ማለት ነው። ለቅሶ ማድረስ አለብን። ይሄ ማን ነው በዚህ ሰዓት እያለቀሱ ማለት ይሉልየ። አይዞክ አይዞክ አይዘው ግብታቱን ውስጥ ክሉልዬ ማለት ነው። በጀመራም እኮ ተናግረናል። እሷ አንተን አትፈልግህም። የሰው ህይወት አትበጥብጥ ብለን ነበረ ኮ በድራማ ሚሆን ብለን ነበረ እና አን ያችም ደግሞ ልዩ የምትባይ ማለት ነው። የኔ ቆንጆ ማለት ነው። የኔ ትንሽዬ አንቺም ነገ ቲቶሽ ይሄዳል ብለሽኝ ነበር። አንሰማን ሰማን ብለሽ ፍጥ ፍጥ ስትይ ነበር፣ ዝጥ ዝጥ ስትይ ነበር። ይኸው ልጁን ሲያገኝ ልጁ ወደ በጭመራ ሚስት ተመለሰ ወደ ሄሉዬ ሄሉዬ ይቅርታ አርጊልኝ፣ ድራማ ነው እንጂ በጭራሽ አልቀበልም። ለልጅ ብዬ አልቀበልም፣ አልፈልግሽም። በአደባባይ ያለሽ፣ ከህይወቴ ውጭ ያለሽ፣ ኔቨር ኤቨር አልመለስም። የኔ ቢሆን ማለት ነው እራሱ በተለይ በአደባባይ እና ልዩዬ፣ አይዞሽ፣ አይዞሽ የኔ ቆንጆ ማለት ነው። አልሰማሽም ብለሽ ስትንቂያት ነበረ እና ሄሉን ይኸው አሸነፈችሽ፣ ቀጮ አሸነፈችሽ፣ ወሰደች፣ ድጋሚ ወሰደችው ማለት ነው እና በጣም ነው የገረመኝ፣ ነገሮቹ እና የሉል መናደድስ ሉልዬ ማለት ነው። አይዞ ለቅሶ እንደርሳለን። አታልቅስ፣ ለቅሶ አታብዛ። ሸራርጉልኝ፣ ሸራርጉልኝ ቲክቶክ ላይ ለጥፉ። ምንድን ነው አይዞ ሉልዬ አይዞ ለቅሶ እንመጣለን ብላችሁ ከነፎቶ ለጥፉልኝ። የምትወዱኝ ማለት ነው። ማናት ያቺ ደግሞ ልዩ ማለት ነው። አይዞ እሺ፣ ሁሉም ነገር ያልፋል። በርቺ፣ ጠንክሪ፣ እኛ አንቺ ጋ እንመጣለን ለቅሶ አዎ ቆምን ቁጭ ብለን እናለቅሳለን። አብረን ምን እናደርጋለን እንግዲህ እና የሉል ነገር እኮ ነው ተናዶ ምናምን። ሆ አይ ጉድ፣ ወይ ጉድ፣ ወይ ጉድ ዘንድሮ ተበላን። ጋይስ ተበላን። ጅጅዬ ተበላን። ጅጅዬ እኮ በጣም ነው የምወዳት፣ በጣም ነው የምታስቀኝ። የእሷ ቪዲዮ ጌተን ጂጂ ስላችሁ ጂጂ ክያ አይደለችም። ሄዳችሁ አበረታቷት፣ ማርያምን ደስ ትላለች። ቁም ነገር ያላት በጣም የምትመርቁ ነገር እስኪ ማርያምን አደርሱላት። ሌላ ጂጂ ማለት ነው በጣም የምወዳት በቅርብ ነው ሰብስክራይብ ያረኳት። እና ጋይስ ሄሉ አሳልፋ ሰጥታለች፣ አረገዘች።